እኔ ምን አልኳችሁ? ትላንትና እኔ ምን አልኩ? ሩታን ቢደውሉላት ሩታ ነይ አብረሽ አሞታል ብለው ቢሏት ትመጣለች፣ በአብረሽ የሚጨክን ልብ የላትም ብዬ ነበር። ይሄው ዛሬ ድንገት ደረሰችባቸው። ላዩ ላይ ተለጥፋበት እንደሙጫ እ ማታ እራት ቁርስ ካላበላሁ አልወጣም ብላ ማታ እራት አመጣች። ይሄው ጧት በጧት ሩታ ስትሄድ ቤቷ አገኘች አድራ ማለት ነው። መቼም መቼም ጧት ነው የመጣሁት አለች። ማንም አየኝም ብለሽ ማለት ነው እኔ ብያለሁ። ሩታ ደንግጣ ተርበተበተች። እሷን ላዩ ላይ ተለቅፋ ስታይ ማን ያውቃል። ወረቀቱን ይዛ መታ በቦርሷ አጠገቡ እንዲሆነው አተሽኛ ብሎ ቢላት ትቀደው ነበር፣ ግን ምን ዋጋ አለው። እቺ እንደ ሬት የተጣበቀች ሴትዮ ከላዩ ላይ ልንላቀቅ ብላ ጭራሽ ብትንትናቸውን አወጣችሁ ማለት ነው። ግን ሰላም ብያለኝ። በመጀመሪያ እንኳን አደረሳችሁ ለክርስቲያን አማኞች፣ በአጠቃላይ ለመስቀል በዓል ሁላችሁን እንኳን አደረሳችሁ ማለት ፈልጋለሁኝ። በያላችሁበት ሰላም የደረሳችሁ መልካም በዓል ማለት ምንፈልጋለኝ። እና ሰብስክራይብ እያደረጋችሁ አይደለም ሼርም አድርጉ እንጂ ምንድን ነው። እና ምን ለማለት ነው የሄርሜላ ጉድ አያልቅም። ይሄ አቃጣሪ ደግሞ ዛሬ ይሄ ቢልጮ እሷ ቤት ተገኘ ነው። ይገርማል። እራሳቸው እሱ ዙሪያ ያሉ ሰዎች ብዙ መዘዝ እያመጡ እያራራቋቸው፣ ሩታ አጠገቧ ያለ ሰው የማይሆን ምክር እየመከራታል። እስካሁን አንድ ሰው ከሩታ ጎና አላያንም፣ ከወንድሞቿ ውጭ ማለት ነው። አንድ ሰው ያው መጥፎ ነገር የሚያደርግ ማለት ነው። እናንተ ናችሁ በዙሪያው ተከባችሁ ተቀምጣችሁ እማይሆን የማይሆን ነገር እያደረጋችሁ ያላችሁት። ያው በቃ ሩታ ዛሬ ወረቀት ልቀድ ነበረ በቦርሷ ይዛ የመጣችው ያው በጠዋት ነው የመጣችው። ስትመጣ ግን የማይታሰብ ነገር አየች። ነይ ሲሏት እንዴት ብላ ትግባ? መኪና አለ። ልትወርድ ልትወጣ ምን ፈለገች? ደንግጣ ግን ከመጣሁ አይቀር የማልፈልገውን ቃል ውሰድ ብላ ነው ሄዳ። ቃል ውስድን የመጣችሁ ብላ ጓዳ የገባችሁ እንጂ ቃል ልትወስድ አልነበረም የመጣችው ልታየው ልጠይቀው ምን ሆንክ፣ ልትለው አይዞክ ልትለው ነበረ። ምንም ቢሆን ደስ የሚል የጣፋጭ ፍቅሮችን አሳልፋለች፣ ያንን በማሰብ ልታየው መጣች። ስትመጣ ግን ይቺ የተረገመች እግረ ደረቅ ደረቅ ኮቴ እግር ያላት፣ እዛም እዛም እዛም እዛም እንደ ጭራ እየተጣበቀችበት ጭራሽ እስከ ወዲያኛው ጥላው እንድትሄድ አደረገች። በእርግጠኝነት እኔ ትላንት ብያለሁ። ሩታን ጠዋት ሩታን ብትጠሩ ይሻላል፣ እሷን ከምትጠሩ ሩታ አጠገብ ውስጥ ከዚህ በፊት አውቃ አይታ አይታችኋላ። አሞት እኮ ተጣልተዋል፣ ግን አሞት ነፍሷን ጥላ ነበረ፣ ሄዳ ሆስፒታል። የኔ አባት እኔን ብላ አንቃ አቅፋ በእጇ አጉርሳው በእጇ አጠጥታው የዳ ነው ማለት ነው። እቺን ምን ላርግ ብላችሁ ጠርታችሁ ነው? እሷ ምን እናቱ ናት ወይስ ሚስቱ ናት ወይስ እህቱ ናት? ጠርታችሁ ላንቺ እሺ ካለ እሷ ለሱ ምንድን እንዴ? ሄን ማነው? ብሩክና ማነው ስሙ ግን? አቤል ግን በጣም ጭንቅላታችሁ ተነክቷል። በጣም ትናንትናም ብያለሁ። ይሄው እዩና፣ ይሄ ቢልጮ ደግሞ ዛሬ ቤታቸው ተገኘ? መቼም እርግጠኛ ነኝ እነሱ አጋጣሚ ነው የመጡት። ከእሷ ጋር ሆኖ ምግብ እየሰራች ነበረ። ኦኬ፣ ምግብ ሰርታ አድራ ምግብ ሰርታ ምናምን አይነት ነገር ማለት ነው። እኔ እኮ ምን አለበት እኔ ከህይወታቸው ወጣለው እያልሽ ምን አለበት ዳግመኛ ስሩ ባትገኝ፣ በእናትሽ ልጁን እንኳን እንዳያይቁ ነው እያደረግሽ ያለሽው? ከማርክ ጋር ቁጭ ብላ ምን አይነት ስሜት እየተሰማትና ምን አይነት ነገር እንደተናገረች አይታችኋላ ማርክምም፣ ያለው ልክ መቼም ስም ላለመጥቀስ ፈልጎ ነው እንጂ ነገነት ንጋቱ የተለያዩ የአስራ ስንት ዓመት ባልና ሚስቶች ወረቀት የቀደዱ በተለያየ ሚዲያ ላይ መጥተው ዳግመኛ ባልና ሚስትነታቸው ላይመለስ ስንት ነገር የተናገሩ ሰዎች ልጆቻቸው አንዷ ሀያ ምናምን ዓመት ሴቷ የመጀመሪያዋ፣ ወንዱ አስራ ምናምን ዓመት ሲሞላቸው ልጆቻቸው መልሰው አንድ አደረጓቸው። እነዚህም አሁን እንደዛ ነጋን፣ ግን በውስጣቸው ግን ቅራኔ የሚፈጥር ሰው በመካከላቸው እያለ ቤት በኩል ወደ ሰላም ውስጥ መንገድ ይሄዳሉ። ቤት በኩል ነገ ተነገ ወዲያስ ሰላም ፈጥረው አንድ ይሆናሉ። አንድ አይታመን ሆነ፣ በቃ የማይታመን ሰው ሆነ። እህቱን ብጠሩለት ምን አለበት? እህቶች አሉት፣ ከአንድም ሁለት ሶስት እህቶች እዛ አዲስ አበባ ውስጥ አሉ። እነሱን ደውላችሁ ጠርታችሁ አብረሽ ምግብ እንቢያለን ከበላላችሁና ለእናንተ ስጡት መድኃኒት አልወስዳለን ብትሉት ብትሏቸው አይመጡም። ኦሄ ኦኬ። አብርሃም ሊሞት ያልጋ ቁራኛ ላይም ሆኖ አብርሃም ሊሞት ደርሶም እሷ ነች ማለት ነው። መታ ነፍሱን የምትዘራለት እሷ ማናት እሷ ማናትና ነው። እሷ ጋር እየደወላችሁ ህይወታቸው ይበልጥ እንዲራረቅ እንዲሻክርም፣ ይኸው አለቀሰ። ደስ ይበላችሁ። ጥሏት ጥላው ስትወጣ አለቀሰ። ያልጠበቀው ነገር ነው የደረሰ ያየው ማለት ነው። ትመጣለች ብሎ አልገመተም፣ ትመጣለች ብሎ አልጠበቀም። እሩታ ባልጠበቀበት መልኩ ነው የሄደችው፣ ሳትናገር። ምን ሳት ጉዱን እንደዚህ ነው ማውጣት እኮ ጉዳችን እንዲህ ነው መድረስ። ቁልፍ ሰጥቷታል፣ የቤት ቁልፍ ብሎ ቁልፍ አላት፣ በር ክፍት ነው። እላዩ ላይ ተለጥፋበት ያቺ ሙጫ ልክ እሷን ስታይ እንዴት ደንግጣ እንዲህ እንዳለች አይታችሁ ወታ እንደሸሸች ይሄን ያህል የምትሳቀቂ ከሆነ ምን አለበት ከህይወቱ ብትወጪ፣ በናትሽ፣ ምን አለበት ከህይወቱ ወጥተሽ እስከ ወዲያኛው ላትመለሽ፣ በቃ ላትመለሽ፣ አብርሐም ጎን ላትቆሚ በምንም መልኩ ይሁን በምንም ሰላም ሊፈጥር የነበረን ህይወት አራራቅሽ። ሰላም ሊፈጥር የነበረን ሰላም ሊመጣ የነበረን ትዳር ብትንትኑን አወጣሽ። በቃ ተፈራረሙ፣ ተቀዳደዋል ቀደዋል፣ ፈርመዋል። ከዚህ በኋላ ምንም አያገባትም ብለሽ ሄደሽ ተለጠፍሽበት። ማነሽ አንቺ እናቱ ነሽ? ደግመኛ ብሬ እንዳለያት እኮ ከተባልሽ እኮ በቃ ማየት እሱ የደረሰበትን መድረስ የለብሽም። እሱ በረገጥ መንገ የሚረግጥበት መንገድ ሄደሽ መርገጥ የለብሽም። በቃ ለሱና ለሷ ሰላም የምትፈልጊ የሱና የሷን አንድ መሆን የምትፈልጊ ከሆነ ማለት ነው፣ ቢሆን ኖሮ ማለት ነው። ግን አለ የራስሽን መስመር ነው አንቺ እያመቻቸሽ ያለሽው፣ የራስሽን መንገድ ነው አንቺ እያስተካከልሽ ያለሽው። እንዴ ሩታ ብትሄድ ሌላ ሩታ ትመጣለች፣ አብርሃም ብሄድ ሌላ አብርሃም ይመጣል። እናውቃለን። ግን አንቺ ደግሞ ከመጀመሪያ ከመሰረቱ ጀምሮ አመጣትሽ ትክክል ስላልነበርሽ በሄደበት እየተከተልሽ በሄደበት በተገኘበት እየተገኘሽ፣ የኛ አስታራቂ መጀመሪያ ከራስሽ ከቤተሰቦችሽ ታረቂ። ቤተሰብ የለኝም ብለሻል። ከቤተሰቦች ተጣልተሽ ይሆናል አዲስ አበባ የመጣሽው። ቤተሰቦችሽን ፈልገሽ ታረቂና ከቤተሰቦች ጋር ሰላም ፍጠሪ። የሰው ትዳር፣ የሰው ህይወት ግን አትበታት ነው። እንዲህ ነው፣ ወንዶችን ድንገት ሳያስቡት እየደረሱ ጉድ ማድረግ ማለት ነው። እሷ እርግጠኛ ነኝ፣ እሷ ቁጭ ባለችበት ቦታ ላይ ባትሆን ኖሮ እሩት ታሄዳ አቅፋው ተባብለውና አይዞቅትለው ነበር፣ የሚፈልገውን ትሰራለት ነበረ። ግንስ ግንስ ምን ዋጋ አለው? ምን ዋጋ አለው? ድንገት ደረሰችባቸው። እንኳንም እነዛ ሁለቱ ኖሩላት። ማስረጃ ይሆናሉ ብላ ይሆናል። ኔ እነሱም ድንገት ነው የደረሱት ከኩሽና ነው መታያየቻቸው። ጠዋት መጣውኝ፣ በጠዋት መጣውኝ፣ እዛው አድረሽ ነው አድሬ ነው ወይ ልብስሽን ይዘሽ መተሽ፣ ለምን እዛው አትኖሪ? በቃ ይለይልሽ ኖሪ፣ በቃ ደስ ይበልሽ። አለቀሰ። ሁሌ እንዳለቀሰ ነው። ገና ምን ያለቅሳል ደግሞ? እንደዚህ ዘጠኝ ወር ሙሉ እንደተንከራተተሽ፣ ዘጠኝ ወር ሙሉ ሳቋ እንደጠፋ፣ ዘጠኝ ወር ሙሉ እንደነፍሰ ጡር። አይዞሽ ሳትባል እንክብካቤ ሳይኖራት፣ ምን አማረሽ፣ ምን ልግዛልሽ፣ ምን ላድርግልሽ ሳትባል መውለዷ ጊዜ ደርሶ ቤተሰቦቿ ጋር ልትሄድ ሁሉን ነገር ትሰርዘው ነበረ። ከፍቅር የሚበልጥ ነገር የለም ብላ ሁሉን ነገር ትተወው ነበረ። ከአንተ የሚበልጥ ነገር የለም በቃ እሺ ብላ ግን ምን ዋጋ አለው? ምን ዋጋ አለው? ቤት በኩል ምንድን ነው እንደ መዥገር ተጣብቃበት ይቺ ቤት በኩል ቤት በኩል ብቻውን ታግኘው። ቤት በኩል ብቻውን ያግኛት፣ ያገኛትና ያውራት። ቤት በኩል ታግኘው። ለሌሎቻችሁ ግን ምን አይነት ትምህርት ነበር የሚሆናችሁ? ምን አይነት ትምህርት ነበር ኖሯችሁ ልትቀጥሉ እንትን ሊሉ የምትችሉት የነበረው ማለት ነው ይህን ያህል ደረጃ ድረስ ነግበን ለኔ በኔ ብላችሁ ግን፣ ለሌሎቻችሁ እውነት ነው የምላችሁ፣ የአብርሃምና የሩታ ታሪክ ግን በሌሎቻችሁ ላይ እንዴት ሆኖ እንደሚደገምና እንዴት ሆኖ እንደሚያልፍ ማየት ነው የምፈልገው ማየት ነው የምንፈልገው ሁላችን። ተመልከቱ፣ አሁን እንትና ማነው አላዛርንና ያቺ ማነች ስሟ ማለት ነው፣ ስንት ፈተና ተፈትኗል። አሁንም ግን ተመልሰው በፕሮሰስ የተነሳ የተነሳውን ፎቶ ሚስትክ ናት ብላ እነሱም ሊለያዩ ነው። ናይና ውብዬ ውብዬ ዛሬ እጁን አስጠፍራ ጭራሽ በመኖሪያ ቤቷ ልጅቷ ምንድን ያደርገችው? ፎቶቻቸውን ለጥፋ ለጥፋ ግድግዳ ላይ ይቼ ድሮ ሰው ሰው ካርቶን ፎቶ ይለጥፋል። ማሰሪያ እንኳን እንትንካልሽ እንኳን ምን አለበት አንዱን እንኳን በፍሬም ብታደርጊው ግድግዳ ላይ ድሮ ልጆች ግድግዳ ላይ ፎቶ እንደምንለጥፈው ፎቶ ለጥፋ ደረሰችባቸው። ሁለቱ ብቻ ሲማገጥ ነው የተያዘው ተባለ። እጁን ተጠፍንጎ ከርቸሌ ይገባል። እንደው ተወጪ ወልሁን ተወጪው። የአቃጣሪ ወንድሙ ደግሞ ሰሞኑን እናይም እንደምታደርገው ምናምን ሲል እናቱ የገዛ እናቱ አጠገብ ሆነ አሳስሪው ከመጣ ብላ እንዳለች እያወቀ እንዴት ታሳስሪዋለሽ ብሎ ደግሞ ዛሬ መጣ። ጨካኝ ነሽ። እሷ እንደዚህ ስትንከራተት ጨካኝ አይደለም። እሱ አይደል፣ እሱ ጨካኝ አይደለም። እሷ ጨካኝና ትርጉዞና አንዱን እፃም ቤትታ በሆዷ የተሸከመችውን ልጅ ይዛ እዛም እዛም ስትሄድ እሱ እሱ ጨካኝ አይደለም፣ አይደል? እሷ ግን ስላሳሰረችውና እውነቱ እንዲወጣላት ስለፈለገች ብቻ ጨካኝ ተባለች። እንዲ ነው ስም የሚወጣላት። ድሮስ የባል ዘመድ በዓይን ሙሉ አመድ አይደለም የሚባለው? ድሮስ የባል ዘመድ መቼ በቀጥተኛው መንገድ ይሄዳል? አልቃ ገባህ እና ዛሬ እንዴት አሳስሪ ዋለሽ፣ አዝናለኝ ጨካኝነሽ ብለህ ትላለህ። አሳሰሪው ስትል የነበረችውን እናትህን እንዴት እንዲት ያለሽ ብለህ ማለት ሲገባህ ማለት ነው። እናትክናት መልዕክት ያስተላለፈችላት አሳሰሪው እስከምመጣ ብላ እውነቷን ነው። አይኗ እያየህ እንደዚህ ሆና ከምትንከራተት ከምትሰቃኝ፣ እሱ ዋጋ መክፈል አለበት። እስር ቤት ላይ ሆኖ የትዳርና የልጆቹን እናት ባላወኩሽ ኖሮ ይሄን ያልነው የወረዳችሁት ማለት ነው ባላቅሽ ይሻለኝ ነበረ። አንተ ስትማግጥባት ባላቅሽ ይሻለኝ ነበረ ብለህ ነበር የማገጥክባት። እሷን ባላገኛት ባላወኳት ብለህ ነበረ። በፊት ከአንድሙ ልጅ ስታስረግዛት ምን ነው ባላወኩሽ ብለሃት ነበር። አባይ ሚዲያ ላይ ከወታችሁ የተናገራችሁትን እንዳትረሱት። እንዴት እንዳገኘሃት ማለት ነው ህይወቴናት ስትላት የነበረችው። ዛሬ ምነው ባላወኩሽ ብያ ተመኘሁኝ ስትማግጠስ፣ ያውም እሷ የቻለችውን ያሳለፈችውን፣ ስንት የቅርታ የተቀበለችን እረስተክ ማለት ነው ዘላን የራሳችሁን ዝህላልነት በእነሱ ላይ ትደፈድፋላችሁ። መቼ ድሮስ ጥፋታችሁ የራሳችሁ ይታወቃችኋል እንዴ? ሰዎቹ ምን ሆነው ነው ከድጡ ወደ ማጡ አለ፣ ጭራሽ ወደ ገደል ነው እንዴ እየገቡ ያሉት? ከንግግር ንግግር ስርዓት የሌላቸው የድርጊት ስርዓት የሌላቸው ለተመልካች ክብር እና ለተመልካች ሰላም የማይሰማቸው ሰዎች ሚዲያውን ወጥረው ይዘውታል። ቤት በኩል ሰላም እንይ። ምን አይነት ምን አይነት ታሪክ ነው የምናየው? ምን አይነት ታሪክ ነው የምንሰማው? በቃ ቆረጠች። ሩታ ያው ወደ ቤቷ ዛሬ ማርክ ልትሰናበቱ የመጣችው እሱ ጋር እሱን ካየችው በኋላ ነው ከማርክ ጋራ ተደዋውላ እንትን ያለችው። ቤተሰቦቿም ሰላም የሆነ የሆነ ነገር መቼ፣ ሩታ እርግጠኛ ነኝ ብቻዋን እዛ ቤት አትመጣም ነበር፣ የሆነች ነገር ፈልጋ ቢሆን ኖሮ ማለት ነው። ግን እስቲ ቆይ ብቻዬን ላገኘው ብላ ነበር ሩታ። ተነስታ ከቤቷ ብቻዋን እሱ ጋር ሄደችው ማለት ነው። ውሸቷን ነው ታች መኪና ይጠብቀኛል ያለችው። ደንግጣ ነው ደንግጣ ማለት ነው። አንዳንዴ ድንጋጤ በራሱ እኮ ባላሰባችሁት መንገድ የሚመጣ ነገር ይኖራል እንዴ? ከሷ ውጭ ሌላ ሰው የለም የሚጠራ። ከእሷ ውጭ ሌላ ሴት የለችም። አብርሃማ ጎን ቁጭ ብላ አይዞት ብላ ጠጣ ብላ ተቆጥታ ወደ ራሱ የምትመልሰው ግዴታ ደግሞ ሴት መሆን አይጠበቅባትም እኮ አብርሃምን ብላ ጠጣ ወደ ራሱ ተመለስ ልትለው የሚገባት። ወንዶችም እኮ ሳይወድ በግዱ ይሰማችኋል። እኛንን የምንሰማው እኛንን የምናቅለት ትሏል አልነበረው? ደስ ይበላችሁ። ጠራችኋት ደረሰችበት። እጅ ከፍንጅ ያዘችው። አሁንስ ምን ትላላችሁ? ምን ልታረግ መታ ነው? ልታርሰው፣ ልታስታምመው የኛ አስተማሚ፣ የኛ አራሽ ያን የፈረድበትን ሕፃን ልጅ አምጪና በቃ እዛ አብራችሁ ኑሩ። በቃ አብራችሁ አንቺና ሩታና አብርሃም የቀደዱትን ወረቀት አንቺና አብርሃም ፈርሙና እንደገና እንደ አዲስ ተጋቡበት። እሱን አልመፈልግም የገንዘብ ጥመኛ ሁላ። ነግመን በኔ እህቴ ላይ ነገር ሊደርስባት ይችላል፣ እኔ ህይወት ላይ ነገር ሊደርስብኝ ይችላል ብላችሁ የማታስቡ በሰው ህይወት ላይ ቆማችሁ የፈለጋችሁትን መምራትና የፈለጋችሁትን ማድረግ የምትችሉ ደና ቁርቶች፣ ማሰብ የማትችሉ ለሰው ክብር የሌላችሁ፣ አዲስ አመትን እንዳለ ሚዲያውን የጦርነት ሚዲያ ያደረጋችሁት 2018 ሰው አንድ ደና ነገር ይጣ አንድ ነና የሚመጣ ዩቲዩብ ዩቲዩብ ተመልካች አንድ ጠቅላላቸው አንዳቸው አዲስ አመትን በሰላም መስቀልን በሰላም ሲያሳልፉ አላየነውም። ዩቲዩበሮች በነገር ነው በጭቅጭቅ ነው በጦርነት ነው በጸብ ነው በማስፈራራት ነው በተለያየ ነገር ነው። እን ማነው ሰላም ነገር የሚሰብክልን? በቃ እያብንም ያው እንትና እራሱን ላይ ያጠፋ ነው ብለው ሲሏት፣ እንዴት ከንፋ። እንዲ ናቸው ሴቶቹ፣ ከምር ካፈቀሯችሁ፣ እንዲ ናቸው። ከንፋ ሄደች ቡታጅራ ድረስ፣ ህያብ ስትሄድ ግን የሰማችሁና ያየችው እንግዲህ፣ አስቷቱላ ወድቃለች ከሰማችበት ሰዓት ጀምራ ማለት ነው። ስትሄድ ግን ያየችው ሌላ ነገር ነው። ሴቶቹ ይሄን ያህል ናቸው ሲወዱና ሲያፈቅሩ ማለት ነው። ተጣልተው ተለያይተው ብዙ ነገር እንኳን ተነጋግረው፣ ቆርጥ አልቆረጠችም፣ ሄደች ስለምታፈቅረው ማለት ነው ቡታጅራ ድረስ ተነስታ ሄደች። ያው እህቱ ደግሞ እንደምንም ብላ ታስማማቸዋለች ሁለቱ። በመሀል ሊገባ የሚችለው ወይ እህት ወይ እንደማርካ አይነት ሰው፣ ህሊና ያለው ሰው፣ የሚያገናዝብ ሰው፣ ዞር ብሎ ማየት የሚችል ሰው ነው እንጂ እንደነዚህ አይነት ገና ቂጣቸውን ያልጠረጉ በሱ ስር ገንዘብ ማግኘት የጀመሩ እንደነ ብሩክ እና እንደነ ሔርሜላ እንዲሁም ደግሞ ማንም የሚባለው ልጅ አይደለም። ከአሁን በኋላስ ምንድነው ሊደረግ የሚችለው? ምንድነው ሊሆን የሚችለው? ረብስ ማ በጣም የሚገርም ነገር ነው። እንዴት ለመናገር በጣም በዚህ ደረጃ መውረድ፣ በዚህ ደረጃ መዋረድ፣ እየተረገጣችሁ፣ እየተጠፈጠፋችሁ ሂጂ አልፈልግሽም እየተባላችሁ በግድ እንደሙጫ እንደ መዥገር ሰው ላይ ትጣበቃላችሁ የሰው ህይወት ለመበጥበጥ ለማንኛውም ለዛሬም ይበቃኛል። እንግዲህ ነገ ዱባይ ላይ መስቀል ደመራ የሚከበረው አልሸባብ እስቴዲየም ነው ተብሏል። እንግዲህ እዛ እንገናኝ እዛ ከሄድን። ለማንኛውም ወዳችኋለኝ። ባይ ባይ።